ሰላም ውድ ተመልካቾቻችን፣ በዚህ ቪዲዮ ፍቅርና ደስታን የምትቋደሱበት እጅግ ዘመናዊ ሆኖ የተሰሩት ሁለት ቤቶችን እየላችሁ መጥቻለሁ። እንግዲህ ውድ ተመልካቾቻችን፣ በመጀመሪያ ደረጃ የሚያስቃኛችሁ 250 ካሬ ላይ የተሰራ እጅግ ዘመናዊ ሆኖ የተሰራ ቪላ ቤት ነው። እንግዲህ ውድ የላይ ፕሮፐርቲ ቤተሰቦች ስለ ነዚህ ሁለቱም ቤቶችን መረጃ እስከ መጨረሻ የምናስቃኛችሁ ይሆናል። እናንተም በትግስት እንዲጠብቁን በዚሁ እንጋብዛችኋለን። ይህኛው ቤትስ በአያት ኮምፓውንድ ይገኛል። ሁለመቶ አምሳ ካሬ ላይ የተሰራ እጅግ በጣም ዘመናዊ ሆኖ የተሰራ ቤት ነው። ግቢው ሶስት መኪና ማቆም የሚችል ፓርኪንግ አለው። እንደዚሁም ለግሪን እየተዘጋጀ ቦታ አለው። ወደ ውስጥ ገባ ስንል የተንጣለለ ና በጣም ሰፋ ብሎ እየተሰራ ሳሎን እናገኛለን። እንግዲህ ዋና ላይ ሶስት መኝታ ቤቶች ሰርቪስ ሁለት በአጠቃላይ አምስት መኝታ ቤቶች እና ሁለት ክችኖች ያሉት ኦፕን ክችን እና ክሎዝድ ክችን ማለት ነው። እጅግ በጣም ዘመናዊ ሆኖ ከተሰሩት ቪላ ቤቶች መካከል ይሄኛው አንዱ ነው። ለየት የሚያደርገው ነገር ደግሞ ይሄኛውን ቤት ኮምፓውንድ ነው። የአያት ኮምፓውንድ ልዩ የሆነው እጅግ በጣም ለመኖራ ከሚመኙት ሰፈር መካከል ይሄኛው አንደኛ ሆኖ ይገኛል። ውድ ተመልካቾቻችን እንግዲህ የዚህ ቤት ዋጋም ተቆርጦለታል። እጅግ እጅግ በቅናሽ ዋጋ ከሚሸጡት ቤቶች መካከል ይሄኛው ቤት ደግሞ አንደኛው ነው። እንግዲህ ከዚህ ቤት ከዚህ በፊት 30 ሚሊዮን ሲጠራ የነበረው ቤት አሁን በ23 ሚሊዮን ብር ብቻ ለሽያጭ ቀርበዋል። ውድ የላይ ፕሮፐርቲ ተመልካቾች እንግዲህ ይሄ ቤት አያት ኮምፓውንድ የሚገኝ እጅግ በጣም ቆንጆ ሆኖ የተሰራ የላይት አገጣጣም ቁምሳጥኑም እንደሚታዩት በዋንዛ የተሰራ ቁምሳጥን እጅግ በጣም የሚያምር ልዩ ሆኖ የተሰራ ቤት ነው እንግዲህ ከእያንዳንዱ መኝታ ቤት ቁምሳጥን አለው እንደዚሁም በሻዎ ሽንት ቤት አሉት እና የውሃ ማሞቃ ቦይለር አለው እጅግ በጣም የሚያምርና ቆንጆ ሆኖ የተሰራ ቤት ነው ውድ ተመልካቾቻችን እንግዲህ ለሌላ አገልግሎት የምትፈልጉን ካላችሁ በስልክ መስመራችን 0911689665 ላይ ሄሎ ማለት ይቻላል። ይላቸዋል ላይ ፕሮፐርቲ። እንግዲህ ላይ ፕሮፐርቲ በየቀኑና በየጊዜ አዳዲስ ነገሮችን ይዞላችሁ ይመጣል። እናንትም። እንግዲህ የቻናላችን ሰብስክራይብ አድርጋችሁ ሁሌ የምንለቃችሁ ቪዲዮ እናንተ ጋር እንዲደርስ ማድረግ ይቻላል። ቤት ለመግዛት እጅግ በጣም ቀላል ነው፣ ምክንያቱም ላይ ፕሮፐርቲ አለውላችሁ ይላችኋል። አዲስ አበባ ውስጥ በአስራ አንዱም ክፍለ ከተማ በየትኛውም አቅጣጫ ቤት መግዛት የምትፈልጉ ወገኖቻችን እኛ አልንላችሁ የቱም እናስገዛለን። ቤት ለመሸጥ እና እንደዚሁም ቦታ ለመግዛት የምትፈልጉ ካላችሁ ላይ ፕሮፐርቲ በዚሁ እንግዲህ ቻናሉን ከብቶ እናንተን እየጠበቀ ይገኛል። አገልግሎታችን እስከ መጨረሻ ነው። እንግዲህ ውድ ተመልካቾቻችን፣ በሁለተኛ ደረጃ ደግሞ በጣም ቆንጆ ሆኖ እየተሰራ 206 ካሬ ላይ እየተሰራ እጅግ በጣም ቆንጆ ዘመናዊ ሆነ የተሰራ ቤት እየላችው ቀጭ ያለው ይህኛው ቤት ደግሞ 206 ካሬ ላይ እየተሰራ ነው። እዚህ በሰሚት ሳት አደጋ ተብሎ በሚጠራበት ሰፈር አካባቢ ይገኛል። እንደሚታዩት እንግዲህ ሀበባ ሆኖ የተሰራ ቤት ነው። እንግዲህ ውድ ተመልካቾቻችን ግቢ ሁለት መኪና ማቆም የሚችል ፓርኪንግ አለው። እንደሚታዩት ኮሪደሩ እጅግ በጣም የሚያምርና ቆንጆ ሆኖ ከተሰሩት ቤቶች መካከል ይሄኛው ቤትም ደግሞ በጣም በጣም ቆንጆ ሆኖ እየተሰራ ቤት ነው። እንግዲህ እጅግ በጣም ነው የተጠቀሙበት። ያው ሳሎኑ ይሄን ይመስላል። በጣም የሚያምርና ቆንጆ ዲዛይን ተደርጎ እየተሰራ ቤት ነው። ዋና ላይ አራት መኝታ ቤቶች፣ ሰርቢስ ላይ ሁለት መኝታ ቤቶች በአጠቃላይ ስድስት መኝታ ቤት እና ኦፕን ኪችን እና ክሎዝድ ኪችን አለው። ከእያንዳንዱ መኝታ ቤት ቁምሳጥን አለው። ሻወር ሽንት ቤት አለው። እንግዲህ ውሃ ማሞቃ ቦይለር አለው። እና ይሄኛው ቤትም ደግሞ እጅግ በጣም ዘመናዊ ሆኖ ከተሰሩት ቤቶች መካከል አንዱ ነው። ውድ ተመልካቾቻችን አሁን ወደ ማስተር ቤድሩም እየገባን ነው። ማስተር ቤድሩም ማለት ይሄ ነው። እንግዲህ የቁም ሳጥን አቀማመጡ ራሱ እጅግ በጣም ልዩና ዘመናዊ ያሰኛል። ውድ ተመልካቾቻችን ከእያንዳንዱ ሻውር ሽንት ቤት ውስጥ ቦይለር አለው። ይህ ቤት ጅመታጠባ በጣም ልዩ ሆኖ እየተሰራ በትንሿ ካሬ ሆኖ የተጠቀሙበት ማቴሪያል የላይቲንግ ሲስተም ማምቦሎች ማብራት እና እንደዚሁም የበሮች አገጣጠም፣ የእንጨት ስራዎች፣ የአልሙሊየም ስራዎች እጅግ በጣም ልዩ እና ዘመናዊ ያሰኛል። ይህኛውን ቤት ደግሞ እንግዲህ ውድ ተመልካቾቻችን ላይ ፕሮፐርቲ በየቀኑ እና በየጊዜው ሁሌ ማታ ሶስት ሰዓት ላይ አዳዲስ ቪዲዮዎቹን ይዞ ይቀርባል። እናንተም ሁሌ ሶስት ሰዓት ላይ እንድትከታተሉ ላይ ፕሮፐርቲ በዚሁ ይጋብዛቸዋል። ሁሌ ማታ ማታ ሶስት ሰዓት ላይ ፕሮፐርቲ በዚሁ ሰዓት ይጠብቁን ይላቸዋል። ውድ ተመልካቾቻችን እንግዲህ ለዛሬ ይችን ብልኗል። እንግዲህ በሚቀጥለው ቪዲዮ ደግሞ አዲስ ነገርና በጣም የሚያምር ቆንጆ ቤት ይዘንላችሁ ይንመጣልን እናንተም በትግስት እንዲጠብቁልን እንግዲህ ላይ ፕሮፐርቲ በዩ በዚሁ እየጋበዛችሁ ይጋበዛችሁ። እንግዲህ እዚህ ዓለም ዳርቻ ያላችሁት ወገኖቻችን እንግዲህ ውድ ተመልካቾቻችን በሌላ ቪዲዮ ተመልሰን እስክንመጣ መጣ ድረስ እንግዲህ ቸር ሰንብቱልን፣ ሰላማችሁ ይብዛ እያልኩ ቻው ባይ ባይ።